ሰላም ናችሁልኝ። ማታዋ ልጅ ካለች ሼር አርጉልኝ። ዱባይ ያለችው ልጅ ማን ነው? ቀዩዋ፣ ቆንጅየዋ ልጅ ሀብታም ነበርኩ ብሬን ሰለቡኝ ምናምን ያለችው ልጅ ካለች እንትን በል ሼር አርጉልኝ። ሀቢባ ቤት በግድ ይቅርታ ጠይቅ የምትሏት አንዳንድ ጊዜ ፍርደ ገምድልና ፍድረ ፈራጅ ሊሆን የምትሉት ነገር አለ። ሶሊና ሶሊናን ካለች ሼር አርጉልኝ። ማታ እሷ ጋር ገብቼ ነበር። አንዳንድ ጊዜ ማናቸ፣ እርግጠኛ ነኝ። እርግጠኛ ሳልሆን አላወራም። ሀቢባ በግድ ይቅርታ ጠይቂ የምትያት ከሆነ የሰው ልጅ የደረሰበትን የሚያቀ ራሱ ነው። መብቷ ነው። ልጅቷ፣ ልጁ ነው ከነ ምናምኑ ያረገብኝ ብላለች። መብቷ ነው። በግድ ይቅርታ ጠይቂ ምናምን የምትሏት ነገር መቆም አለበት። የምን ይቅርታ ነው? ልጅቷ የአቢባን አካውንት ያዘጋውት ጸልዬ ነው ብላለች። የዮናስንም ልታዘጋው ነው በጸሎት በቃ እንዳለ ልትረፈርፋችሁ ነው። ያመኔ ተጠመቀ ይድናል ብሏል። አምና ተጠምቃ ይድናለች። የአቢባን አካውንት እኔ ነኝ ያዘጋውት በጸሎቴ ብላ የጻፈችላትን ከወረደች በኋላ እኔ አልቅሼብሻለሁ፣ አዝኜብሻለሁ ለልጁ ስላገሽ በጸሎቴ አካውንትሽን አዘግቼዋለሁ። ዮናስ ሙሉነ ደግሞ በጣም በሚያስቅ ሁኔታ ለምንድን ነው ለእኔ ድምፅ ማቶ ነው ሲባል ሳቢ ጠይቋታል። የተጻጻፉትንም ሆነ ቮይስ ሪካርዱን ገንዘብ ክፋይ ነገርኳችሁ። ዮናስ ማኛ ከጎል ይቆምላችሁ እንደኔ እንደ ሮማን እያለቀስኩ እዚህ ድድ ህዝብ ተበደለ ብዬ በነፃ የሚጮህ የለን። ዮናስ እኔ እኮ አውቀዋለሁ። ዮናስ እኔ ላይ ተቀይሮ ለንደን ላይ ካሉት ከደፋሪዎች ገንዘብ ተቀብሎ እኔ ላይ ሲገለበጥ ምንም ነገር ሳላገው ልጄ ላይ ሲገለበጥ የሆነ ተአምር እንደነበረ አውቀዋለሁ። አውቀዋለሁ ከመሬት ተነስቶ ጸቤለን ፍቅር በነበርንበት ሰዓት ሮማን ስለ ልጅሽ ሰሁሉ ሰው ሁሉ እየጠየቀኝ ስለሆነ አንዴ ላውራወይ መብት ነው ሶሻል ሚዲያ ላይ ያለን ነገር ማውራት። እኔ መጠየቅ አይጠበቅብህም። ከነ ኮመንቱ ከነ ጽሑፉ አለ። ወቅቱ ልጅ አልቀረችው እኔ አልቀረው ሙልጭ አርጎን የተሳደበው ቢኮስ ፓውንድ ከዚህ ተልኮለት ለመሆኑ፣ በጣም ዛሬ ሀንድረድ ፐርሰንት እርግጠኛ ሆንኩኝ። እግዚአብሔር መዳን ያለም ሰማይን አለባላ ምድርን አለካስማ የፈጠረ የፍጥረታት ሁሉ ባለቤት አርባ አራቱ ታቦትን ጨምሮ እኔ የምጠበቅ ሴት ስለሆንኩ እኔ እንደዚህ ቆርጬ ከምጥለው ጥፍሬ ያህል የምፈራውም እዚህ ሚዲያ ላይ እኔን የሚያሸማቅቅ ምንም ነገር ስለሌለኝ ስለማልሰማ እኔን መርታት አይችሉም፣ አንዳቸውም እነዚህ ሴት አገረድ የመሰሉ እነዚህ ሚዲያ ላይ ወጥተው የሚለፈልፉ ቢቻላቸው እኔ ለመርታት ሞጣ ሌት ተቀን ለሶስት አመት ዮናስ እየተገለባበጠ ካወኩን ጀምሮ እዮዳ የሚባል ቦርጫም ሚስቱን አንድ ቀን ሰውነቷን ነክቶ ማያቁ ቦርጫም ሶስቱ ጂጂክያ ታየኋን ጀምሮ እኔ ጨካኝና ደረቅ ደነሴት ስለማልድ ሁሌ ደግሞ ሞልጫት ከዛስ፣ ምንም ነገር ሰላም በሆንበት ሰዓት ተገልብጣ ለዩቱብ ገንዘብ ብላ ሊያሾ የምትባል ደንቆሮ። እግዚአብሔር አምላክ መድኃኔዓለም የእናንተን ውድቀት እኔ ለምኜው አላቅም። ነገር ግን እግዚአብሔር አምላክ በልጅ የመጣ በልጁ ያሳየዋል። በልጁ በሰው ልጅ ልጅ በተለይ ያላችሁ የሰው ልጅ ለሚዲያ ገንዘብ ብላችሁ የነካችሁ በልጃችሁ። ሊያሾ ዮናስ ማኛ፣ እኔ ቤተሰብ አልነካም። ቤተሰብ አልነካም። ከጉቺ ጋር ዋና የታረቅንበት ሪዝም ቤተሰብ ስለማትነካን ይላል። የኔ ቤተሰብ ግጥም አርገ ልጄን የነካው ከደፋሪው በላይ ልጄ ያዘነችው አንተ ላይ ነው። አንተ ዮናስ ሙልን የምትባል አሁን በጸሎት አካውንት እንደሚዘጋ ሰምቻለሁ። ልሳንህን አብራት ህዝጋው እና በልጅ ምናምን ምትል እንዳልሰድባቸው እንዲያቸውንም ጭምር ዝም ብላ አታሽቀምጥ ክርፋታም፣ ዝም ብላ ጻፍ፣ ቀራቅም በሁላ ዝም ብላ አዳምጥን የተባልከው ማን አባ ቀባዥር አለ? የራሴ ህሊና አለኝ። ከፈለው ከነ ልጆቻቸው አይደለም ከነ ልጅ ልጆቻቸው ልቀጠቅጣቸው እችላለሁ። ምንም አባታቸው የሚያመጡት የለም። ልጅን የነኩት ልጁን አይደለም ሁሉ ነገሩን ልቀጠቅጠው እችላለሁ። ምንም አባታቸው ስለሚያመጡ እና ምንድነው የምለው፣ የሚጠብቀኛ የተኛ ማያንቀላፋም። እውነቷን ነው ይቺ ልጅ። ዱባ ሀገር ያላችሁ እንዳለን በጥንቁልናና ጠንቋይና ጠንቋይ እየተያዛችሁ ጥንቁልና ቤት እየሄዳችሁ እርስ በርሳችሁ አንዱ ሀብታም ሲሆን አንዱን ለመጣል ጠንቋይና ጠንቋይ እንደምትከተሉ ማታ እየሰማን ነበር፣ ምን እንደምትደረጉ ባይታወቅም። ምንድነው ጠንቋ የምታምኑት? ባሀያ አንደኛው ሴንቸሪ በድሮ ዘመንስ እናቶቻችን ሀያቶቻችን ምኖቻችን በአለ እውቀት አርገውት ሊሆን ይችላል በእናቶቻችን ዘመን። አሁን በሀንደኛው ሴንቸሪ ሃይማኖትን ጎግል አድርገ ቢደክም እንኳን ቸርች ባቴል ጎግል አድርገ ሁሉ ነገር በሚታይበት ስፔሻሊ ኦርቶዶክሶች ገድል ገብታችሁ የተክለ ሃይማኖትን ገድል የአርሴማን ገድል ጽናታቸውን ለሃይማኖታቸው የታገሉት ሁሉ ነገር አለላችሁ ምን አባታችሁ ነው የሚያርመጠመጣችሁ ወደ ጠንቋይ ቤት ወደ ምናምን እየሄዳችሁ ጠንቋይና ጠንቋይ እየተከተላችሁ ምን አባታችሁ ነው የምሰሩት ምድረ ጠንቋይ አምላኪ ጠንቋይ ሁላ ማለት ነው ሙስሊሞች አላህሽን አታመልክም፣ ችም የምን አባሽ መርመጥመጥ ነው? ጠንቋይና ጠንቋይ ቤት እየሄዳችሁ እርምጥምጡላ ምን አባታችሁ ነው? ከዛ በተረፈ ደግሞ በሃይማኖትሽ እንትን ካለሽ በእናንተ ቁርሃን ነው ምናምን ይቀራል አሉ። ዘብር ገዳሜ ሄጄ ተሻለ፣ ዘብር ገዳሜ ደሳል፣ ዘብር ገላም እያላችሁ የእኛ ዘብር ገዳም የእናንተ መማማያ እኮ አይደለም። ዘብር ገዳም መጥቶ ይማል የሚል ምንም አይነት በኛ ሃይማኖት የለም። ልጁም ተሳፍሮ ሄዶ እኔ ኮን አንዳችሁ መታችሁ ሮማን እንደዚህ አድርጋብኝ ብንደየው ብቲ ባናትሽ ተተካይ ነምላል ደብር ገዳም ሄደሽ የእሱ መንከርፈፍ ሄዶ መማል ምንም ከሌለበት ምን አባቱ ሄዶ ዘብር ገዳም ተሳፍሮ ሄዶ የሚያስምለው ነገር መጣ። ግድንግድ የሚያክል ሰውዬ ሲጀመር ልጁ ራሱ ወንድም አለው። አስራ አምስት ሴቶች ያስወረዱ ከሱ ትክክለኛ መረጃ አለኝ እያለች ነው ማናት? ቀዩ አለች። ደግሞ እኮ የሚገርመኝ እቺ ማን ነው የምትባለው? መኔ እኮ በጣም ያሳቀኝ ጉራጌ ከመቼ ወዲህ ነው ጥንቁልና ውስጥ የገባው? ልጁም ጉራጌ፣ የደረሰኝ መረጃ ጉራጌ ነው አሉ። እቺ የምታለቅሰውም ጉራጌ ናት አሉ ጉራጌ ለጉራጌ ከመቼ ወዲህ ነው በመተት በየያዘ የጀመረው? ለመቼ ነው ጉራጌ ደግሞ ጥንቁልና ቤት የሄደው? ልጁ ጉራጌ ነው። ሰርቶ ያለፈለትን ጠንቋይ ቤት በጠንቋይ ቀምተን ነው ትሉታላችሁ። ጉራጌ ከመቼ ወዲህ ነው ጥንቁልና ቤት የሄደው? ልጅቷ ይቺ ቀዩን ጉራጌ ናት አሉ ሃይማ እንትኗን ይዛ መጽሐፍ ቅዱሳን ይዛ የምትለው ጉራጌ ናት አሉ ጉራጌ ደግሞ ከመቼ ወዲህ ነው? ሰርተው ነው እንጂ የሚያገኘው። የምን የትኛው ጥንቁልና ቤት እየሄዳችሁ ነው? በሀ አንደኛው ሴንቸሪ ጠንቋይ ምን አባቱ ያቅና ነው። እኔን ትሞቻለሽ ብለው እኛ ሰውዬ ጠንቋዩ አንድ ስድስት ወር ሰጥቶኝ፣ የታለ ሁለት አመት ሊሞላል፣ መቼ ሞትኩኝ? ምን ጉድ ናችሁ! ጋቢውን ልበሽ ከፈን ልበስ። የአባት አምላክ ከፈን አስለብሶ ወደ መቃብር ያውርድ። ምን አባ ገባህልና ነውን የምታዘኝ አንተ ልክስክስ ሽልጥልጥ ማለት ነው። ከፈን ልበስ፣ ከፈን ያልብስ፣ ምን አባህንስና ነው የምትቀባዥረው? ነው ሉጤ የመሰላችሁ ወንዶች የምትሰበሰቡት እዚህ ምድረ ሉጤ። የማዳሙ ሽማ፣ አቤት ስማችሁ ሁላ የሚገራርብ የማዳሙ ሽማ ጭራሽ አቤት ስም አቤት ማንሰማው የለም። ቻይናዎችስ አለቅ ጦልደው ምድር ሞልተው ስማተው እኛ እግዚአብሔር ይመስገን የራሳችን ፊደል አለን። እንደፈለግ ብትፈልግ ዘነበ ከበደ፣ ጫላ በልጫ፣ ደምለው፣ ፈንክተ አርመው እያልክ እንደፈለግ የልጅ ስም ማውጣት ትችላለ። የማዳሙ ሽማ ምን ማለት ነው?